ሰላም እንደምናላችሁ፣ በሀገር ውስጥም በመላው ዓለም የምትገኙ ኢትዮጵያን ትውልደ ኢትዮጵያን ኦርቶዶክሳውያን በሙሉ መምሪያ ሌል ባህኖኝ ክብርሃን ልጆች የህፃናትና የአረጋ መንደር እንኳን ቅዱሳን ነቢያት ለጾሙት ከሰባቱ አጽዋማት መካከል አንዱ ለሆነው ለጾመ ነቢያት በሰላምና በጤና ደረሳችሁ። ከዛሬ ከህዳር 15 ጀምሮ እንግዲህ እስከ ታህሳስ 28 ድረስ በጾም ነው የምናሳልፈው። እንኳን አደረሳችሁ ማለት እፈልጋለሁ። በዚህ አጋጣሚ ደግሞ ድርጅታችን የብርሃን ልጆች የህፃናትና የአረጋውያን መንደር መጪውን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት የገናን በዓል ምክንያት በማድረግ ከህዳር አንድ ጀምሮ እንግዲህ የተለያዩ የአልባሳት የተለያዩ ድጋፎች ማሰባሰብ ጀምረናል። በዋናነት የምንፈልጋቸው እንግዲህ ታህሳስ 25 ለምንሰጠው የአልባሳት ድጋፍ ነው። ለህፃናት፣ ለአረጋውያን በጎዳና ለሚገኙ ወጣቶች የሚሆኑ አልባሳቶች ካሏችሁ በቤት ያሰባሰባችሁ ካለ እንግዲህ አምጥታችሁ እንድሰጡን ነው የምንጠይቀው። አድራሻችን ካራዳ ቅዱስ ጊዮርጊስ ቤተክርስቲያን ከፍ ብሎ አፍራን ህንፃ አጠገብ ወረዳ አምስት አስተዳደር ቅጥር ግቢ ውስጥ እንገኛለን። ሌላው የምንፈልጋቸው ደግሞ ፓስታ፣ መኮረኒ፣ ዱቄት፣ ዘይት መሰል ምግቦችም ካሉ አምጥቶ መስጠት ይቻላል። የብርሃን ልጆች የህፃናትና ያረጋ መንደር እንግዲህ በተለይም በቅርቡ ትኩረት አድርጎ ከሚሰራባቸው ዘርፎች መካከል ሰሁን ፕሮጀክት ነው። ሰሁን የስራ እድል ፈጠራ ላይ የሚያተኩር ፕሮግራማችን ነው። በዚህ ፕሮግራም ውስጥ ደግሞ የተለያዩ የስራ እድሎችን እየፈጠርን እንደምንገኝ ይታወቃል። እስካሁን ለ50 ዜጎች በተለያዩ ዘርፎች የስራ እድል የፈጠርንባቸው በርካታ እውቅና የሚያስገኙልን ፕሮግራሞች አሉን። በዚህ ዓመትም የተለያዩ የስራ እድሎችን ለመፍጠር እየተንቀሳቀስን ነው የምንገኘው። ያው ገንዘብ ቁልፍ ነገር ነው እና በገንዘብ ማገዝ ለምትፈልጉ ደግሞ በኢትዮጵያ ንግድ ባንክ 1000338451079 በሆነው ቪሌጅ ኦፍ ላይት በሚል የድርጅታችን አካውንት በገንዘብ እንድታግዙን በእግዚአብሔር ስም ጠይቃለን። ሌላው እንግዲህ ጾመ ነቢያት በዚህ በጾም ጊዜ ውስጥ ደግሞ የብርሃን ልጆችን እየመጣችሁ እንድትጎበኙ ነው፣ መታችሁ የምንሰራቸውን በተግባር የሚታዩ መሬት ላይ ወርደው የሚታዩትን በጎ ስራዎቻችንን እየተመለከታችሁ እየጎበኛችሁ ለሌሎችም እንድታጋሩ በአካል መታችሁ ካያችሁ በኋላ ማገዝ የምትችሉትን በገንዘብም፣ በእውቀትም፣ በጉልበትም በሙያም ጭምር እንድትሳተፉ በዚህ በጾመ ነቢያት እንግዲህ መልዕክታችንን እናስተላልፋለን። ገና ልደት የስጦታ በዓል ነው። ብዙ ሰዎች አሁን ላይ ተቸግረው ይገኛሉ። በችግር ውስጥ የሚኖሩ ዜጎች በርካታ ናቸው። የእኛን ድጋፍ የሚሹ እና ሁላችሁም እንግዲህ ከቁርሳችሁ ላይ ቀንሳችሁ በዚህ በጾመ ነቢያት በረከት እንድታገኙ በዚህ በተወደደ ጊዜ ደግሞ ሰማይ ዋጋ እንድታገኙ እንድትሳተፉ መልዕክት እናስተላልፋለን። እንግዲህ አሁን የፈተና ጊዜ ነው። በሃገራችንም በቤተክርስቲያናችን ላይ በርካታ ፈተናዎች እየተጋረጡበት ጊዜ ነው እና በዚህ ጊዜ ደግሞ በጾም በጸሎት በስግደት በምጽዋት የምንተጋበት ወደ እግዚአብሔር ልባችን አስገዝተን ከእሱ ጋር ግንኙነታችንን የምናጠብቅበት የተወደደ ጊዜ ነው። ከዚህ ሁላችሁም ለሀገራችን ሰላም፣ ለቤተክርስቲያናችን ፍቅር አንድነት እንዲሁም በየጊዜው ለሚታረዱ ክርስቲያኖች ደግሞ በጸሎት እናስባቸው ዘንድ በዚህ አጋጣሚ መልእክቴን አስተላልፋለሁ። ብዙ ፈተናዎች አሉብን። እነዚህም ፈተናዎች እንሻገር ዘንድ ከምንም በላይ ወደ እግዚአብሔር እናሳስብ፣ እንጸልይ፣ እንጹም፣ እንስጥ፣ እንመጽውት በስግደትም የቻለን ደግሞ በስግደትም እንበርታ። የዛሬ የህዳር 15 መልእክቴ ነው። መልካም ቀን ይሁንላችሁ። መልካም የጾም ጊዜ ይሁንላችሁ። በጸሎት አስቡ። መልካም ቀን